ትምህርት ሚኒስቴርን የ2017 ዓ.ም የ9 ወራት የዕቅድ አፈጻጸም ሪፖርት እንድናቀርብ ዕድል ስለተሰጠን የተከበረውን ምክር ቤት በራሴና በትምህርት ማህበረሰቡ ስም ላመሰግን እወዳለሁ። አሁን ባለው የዓለም ተለዋዋጭ ሁኔታ ሀገራት ለትምህርት የሚሰጡት ትኩረትና ለወደፊት የሚያፈሩት ትውልድ ተወዳዳሪ ብቃት ያለውና የዓለምን ሁኔታ በሚገባ የሚረዳ ካልሆነ መጪውን ጊዜ መተንበይ እጅግ በጣም አስቸጋሪ የሆነ መጥቷል። ዓለም አሁን ካለችበት ችግር ለመውጣት የሚቻሉ ሀገራት ትምህርት ላይ አትኩረው መስራት ሲችሉ ብቻ እንደሆነ የተለያዩ ጥናቶች ያመለክታሉ። በተለይም ከፊታችን ያሉትን የዓለማችን ጂኦፖለቲክስና የኢኮኖሚ ችግሮችን መለወጥ የምንችለው በትምህርት ላይ የበለጠ አጽንኦት ሰጥተን መስራት ስንችል ብቻ ነው። በመሆኑም ይህንን የዓለም ሁኔታ በቅጡ የሚረዳ ትውልድ እንፍጠር ካል ትምህርት ላይ ልዩ ትኩረት ሰጥተን መስራት ይኖርብናል። በመሆኑም የሀገራችን ትምህርት ስርዓት የነበሩበትን ችግሮች በመለየትና እነዚህን ችግሮች በመፍታት ጥራቱ የተረጋገጠ ትምህርት በፍትሃዊነት ለማዳረስ አዲስ የትምህርትና ስልጠና ፖሊሲ፣ የከፍተኛ ትምህርት አዋጅ፣ የአጠቃላይ ትምህርት አዋጅ፣ አዲስ የአጠቃላይ ትምህርት ስርዓት ስርዓተ ትምህርትና የተማሪዎች መማሪያ መጽሐፍትና የተለያዩ የማስፈጸሚያ ደንቦች ማኑዋሎችና መመሪያዎች ተዘጋጅተው የትምህርት ሴክተር የሪፎርም ስራዎችን በመተግበር ላይ እንገኛለን። የትምህርት ሚኒስቴር የአስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣ አዋጅ ቁጥር 1263 2014 ዓመተ ምህረት መሰረት በአጠቃላይና በከፍተኛ ትምህርት ዘርፎች እንዲሁም በፌዴራል ደረጃ ሁለት ተጠሪ ተቋማትና የመንግስት ዩኒቨርሲቲዎች ተጠሪ እንዲሆኑለት ተደርጎ የተደራጀ ተቋም ነው። ከዚህ በተጨማሪ ሚኒስትር መስሪያ ቤቱ በከፍተኛ ትምህርትና ስልጠና በምርምር ተቋማት እና ኢንዱስትሪው ዘርፍ መካከል ለምርምርና ቴክኖሎጂ ልማት እንቅስቃሴ የሚያግዝ ምቹ የእርስ በርስ ትስስርና ቅንጅታዊ አሰራር እንዲፈጠርና እንዲያስተባብር ስልጣንና ተግባር ተሰጥቶታል። በዚህም መሰረት በአጠቃላይ ትምህርት ዘርፍ በሁሉም ማህበሮች 26 ሚሊዮን 789 ሺህ 407 ተማሪዎች በ2017 የትምህርት ዘመን ተመዝግበው በመማር ላይ ይገኛሉ። እነዚህም ከቅድመ አንደኛ እስከ 12ኛ ክፍል 25 ሚሊዮን 253 ሺህ 365 ወይም 77.6 በመቶ፣ ከዚህ ውስጥ 48.2 በመቶ ሴቶች፣ በጎልማሶች መሰረታዊ ትምህርት አንድ ሚሊዮን ሁለት መቶ አምሳ ሁለት ሺህ ስልሳ ሶስት በርቀት ትምህርት ደግሞ ሰባ አንድ ሺህ አራት መቶ አርባ አምስት በተፋጠነ ትምህርት ስልሳ አንድ ሺህ ሁለት መቶ አምሳ አንድ እንዲሁም በማታ ትምህርት ፕሮግራም አንድ መቶ አምሳ አንድ ሺህ ሁለት መቶ ሰማኒያ አራት ተማሪዎችን ተጠቃሚ ማድረግ ተችሏል። በከፍተኛ ትምህርት ተቋማት በበጀት ዓመቱ ስምንት መቶ ሰባ አንድ ሺህ ዘጠኝ መቶ አምሳ ቅድመ ምረቃ ተማሪዎች አምስት መቶ ሁለት ሺህ ሶስት መቶ አስራ ስምንት በመንግስትና ሶስት መቶ ስልሳ ዘጠኝ ሺህ ስድስት መቶ ሰላሳ ሁለት በግል ከፍተኛ ትምህርት ተቋማት በመማር ላይ ይገኛሉ። በተጨማሪም 68565 የድህረ ምረቃ ተማሪዎች በከፍተኛ ትምህርት ተቋማት ትምህርታቸውን በመከታተል ላይ ይገኛሉ። የተከበረው አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ሚኒስቴር መስሪያ ቤታችን በትምህርት ስርዓቱ የሚታየውን የትምህርት ጥራት ችግር ለመፍታት የሚያስችሉ ዋና ዋና የሪፎርም ስራዎችን በመተግበር ላይ ሲሆን የእነዚህ ዋና ዋና የሪፎርም ስራዎች የዘጠኝ ወራት ዕቅድ አፈጻጸም እንደሚከተለው አቀርባለሁ። የትምህርት ቤት ምገባ ፕሮግራም፤ ባለፉት ዓመታት በተሰሩ ስራዎች በትምህርት ሽፋን ተደራሽነትና ፍትሐዊነት የተመዘገበው ውጤት አበረታች ቢሆንም ዛሬም ድረስ የትምህርት ቤት በር ረግጠው የማያውቁ፣ ትምህርት ጀምረው የሚያቋርጡና የሚደግሙ ተማሪዎች ቁጥር ከፍተኛ ይህንን ችግር ለመቅረፍ ከተያዙ የለውጥ ተግባራት ውስጥ አንዱ የትምህርት ቤት ምገባ ፕሮግራም ነው። በዚህ ፕሮግራም መሰረት የተማሪዎችን መድገም፣ ማቋረጥ፣ ማርፈድ እና መቅረትን ለመቀነስ በሀገር በቀል የትምህርት ቤት ምገባ ፕሮግራምና በአስቸኳይ ጊዜ የትምህርት ቤት ምገባ ፕሮግራም በጠቅላላው በመንግስትና በአጋር ድርጅቶች በሚሊዮኖች የሚቆጠሩ ተማሪዎች ተጠቃሚ የሆኑ ይገኛሉ። በዚህም መሰረት በ2017 የትምህርት ዘመን ከቅድመ አንደኛ ደረጃ እስከ ስምንተኛ ክፍል ከተመዘገቡ ተማሪዎች መካከል ዘጠኝ ነጥብ ሶስት ሚሊዮን ወይም 50 በመቶ ተማሪዎችን በትምህርት ቤት ምገባ ተጠቃሚ ለማድረግ ታቅዶ ከመንግስት ከህብረተሰቡና ከአጋር ድርጅቶች በተሰበሰበ ሰባት ነጥብ ስምንት ቢሊየን ብር ስድስት ነጥብ ሶስት ሚሊየን ወይም ሰላሳ ሶስት ነጥብ ሰባት ፐርሰንት ተማሪዎች የምገባ ተጠቃሚ እየሆኑ ይገኛሉ። ሁለተኛው ሪፎርም የተሰራው የስርዓተ የስርዓተ ትምህርት ለውጥና ትግበራን በተመለከተ ነው። በትምህርትና ስልጠና ፍኖተ ካርታ ጥናት መሰረት አዲስ የአጠቃላይ ትምህርት ስርዓት ስርዓተ ትምህርት ሪፎርም ተቀርጾ በ2015 ዓ ም የቅድመ አንደኛ የአንደኛና መካከለኛ ደረጃዎች እንዲሁም በ2016 ዓ ም የሁለተኛ ደረጃ ስርዓተ ትምህርት ሙሉ በሙሉ ወደ ትግበራ ተገብቷል። በዚህም መሰረት የሁለተኛ ደረጃ ትምህርት መማሪያና ማስተማሪያ መጻሕፍት በማሳተም በ2016 ዓ ም በመጀመሪያ ዙር 22.75 ሚሊዮን የመማሪያ ማስተማሪያ መጽሐፍት ወደ ክልሎች ተሰራጭተዋል። በሁለተኛ ዙር ተጨማሪ 20.75 ሚሊዮን በማሳተም በአጠቃላይ 43.5 ሚሊዮን የሁለተኛ ደረጃ ትምህርት የመማሪያ ማስተማሪያ መጽሐፍት ለክልሎችና ከተማ አስተዳደሮች የተሰራጨ ሲሆን ይህም የመጽሐፍ ተማሪ ጥምርታውን ከሞላ ጎደል አንድ ለአንድ ያደርሰዋል በተጨማሪ የአዲሱ ስርዓተ ትምህርት አካል የሆነውን የ11ኛ ክፍል የስራና ተግባር ትምህርት በአብዛኞቹ ክልሎች በ2017 የትምህርት ዘመን በተመረጡ ትምህርት ቤቶች ወደ ሙሉ ትግበራ የገቡ መሆኑን በተደረገው ክትትል ማረጋገጥ ተችሏል። በ2017 የትምህርት ዘመን ከቅድመ አንደኛ እስከ ስምንተኛ ክፍል የመማሪያ ማስተማሪያ መጽሐፍት እጥረት የታየባቸውን የመማሪያና ማስተማሪያ መጽሐፍት እንግሊዝኛ፣ ሂሳብና አካባቢ ሳይንስ ለማሳተም 20 ሚሊዮን ዶላር ተመድቦ ለክልሎች ድጋፍ ለማድረግ የቅድመ ዝግጅት ስራዎች ተጠናቀዋል። በቅርቡ ወደ ሕትመት ይገባል። የርዕሰ መምህራንና የመምህራንን አቅርቦትና ብቃት ማሳደግን በተመለከተ ሶስተኛው የሪፎርም ስራችን የትምህርት ቤት አመራሮችን የመፈጸምና የማስፈጸም አቅም ማጎልበት የትምህርት ጥራትን ለማሻሻል ትልቅ ድርሻ አለው። ስለሆኑም የትምህርት አመራሮችን በአጭርና ረጅም ጊዜ ስልጠናዎች በማሰልጠን ትምህርት ቤቶች በሙያው በሰለጠኑ አመራሮች እንዲመሩ ለማድረግ ለሁለተኛ ደረጃ ትምህርት ቤት አመራሮችና መምህራን ልዩ የክረምት የሥራ ላይ ስልጠና ፕሮግራም ተዘርግቷል። በዚህም መሰረት ስምንት ሺህ ሰባ የትምህርት ቤት አመራሮች በልዩ የክረምት የትምህርት ቤት አመራርነት ስልጠና ለመስጠት ታቅዶ ሰባት ሺህ ሁለት መቶ ስልሳ ሁለት ወይም ዘጠና በመቶ ስልጠና የወሰዱ ሲሆን ከእነዚህ ውስጥ ስድስት ሺ ዘጠኝ መቶ ሰማንያ ሶስት ወይም ሰማንያ ስድስት ፐርሰንት የሚሆኑት የትምህርት ቤት አመራሮች ምዘና እንዲወስዱ ተደርጓል። ምዘናውን ከወሰዱት መካከል ሰባ አራት ነጥብ ስድስት በመቶ የትምህርት ቤት አመራሮች ሰባ በመቶ እና ከዛ በላይ ውጤት አስመዝግበዋል። ምዘናውን ላለፉ አመራሮችም ሰርቲፊኬት ተሰጥቷቸዋል። በሀገር አቀፍ ደረጃ ከሁሉም ክልል የተውጣጡ ሃምሳ ሁለት ሺህ ሶስት መቶ መምህራንን በልዩ የክረምት ስልጠና ለመስጠት ታቅዶ 43827 ወይም 83.8% መምህራን ስልጠና ወስደዋል። ስልጠናውን ወስደው ከተመዘኑ መምህራን መካከል 61.4 በመቶ የሚሆኑት 70 በመቶና ከዛ በላይ ውጤት አስመዝግበዋል። በስልጠናው ዙሪያ በተደረገ አሰሳጥናት በመምህራንና የትምህርት አመራሮች ዘንድ መነቃቃት መፈጠሩን በተደረገ ሱፐርቪዥን ለመረዳት ተችሏል። አራተኛው ከሪፎርም ጋር በተያያዘ የምናካሄደው የትምህርት ቤቶችን እድሳት በከፍተኛ ደረጃ ለመጨመር የጀመርነው የትምህርት ለትውልድ የህዝብ ንቅናቄ በተመለከተ፣ ያለው የትምህርት ውስጣዊ ብቃትን ለማሻሻል ከሚከናወኑ ዋና ዋና ተግባራት አንዱ የትምህርት ተቋማት ለመማር ማስተማር ምቹ እንዲሆኑ በማድረግ የተማሪዎችን መጠነ ማቋረጥና መድገም መቀነስ ነው። በመሆኑም በሀገራችን ከሚገኙ ትምህርት ቤቶች መካከል 85 በመቶ በላይ ከደረጃ በታች እንደሆኑ የአጠቃላይ ትምህርት ኢንስፔክሽን ያሳያል። በዚህም መሰረት የትምህርት ቤቶችን ደረጃ ለማሻሻል ትምህርት ለትውልድ በሚል መሪ ቃል የክረምት ሀገራዊ ንቅናቄ ስራ በማካሄድ በገንዘብ፣ በእውቀት፣ በጉልበትና በቁሳቁስ በአጠቃላይ በብር ሲሰላ በመጀመሪያው ዓመት 273 ቢሊዮን እንዲሁም በ2017 ዓ ም 54 ቢሊዮን ብር በድምሩ የትምህርት ለትውልድ ንቅናቄ ከተጀመረ ጀምሮ 81.3 ቢሊዮን ብር ተሰብስቧል። በአይነትና በሀብት በተሰበሰበው ሀብት 5906 ቅድመ አንደኛ ደረጃ፣ 832 አንደኛ እና መካከለኛ ደረጃ፣ 712 የሁለተኛ ደረጃ በድምሩ 6815 አዲስ ትምህርት ቤቶች ተገንብተዋል። በተጨማሪም 1946 ቅድመ አንደኛ ደረጃ፣ 19354 አንደኛና መካከለኛ ደረጃ፣ 1048 ሁለተኛ ደረጃ በድምሩ 22348 ነባር ትምህርት ቤቶች ላይ እድሳት፣ እንዲሁም 10187 ከቅድመ አንደኛ እስከ ሁለተኛ ደረጃ ትምህርት ቤት ተጨማሪ የክፍል ግንባታ ተሰርቷል። በሀገር አቀፍ ደረጃ ከ 2006 ዓ ም ጀምሮ ትምህርት ቤቶች የተቀመጠውን አነስተኛ ደረጃ ማሟላታቸውን ለማረጋገጥ ሶስት ዙር የትምህርት ቤቶች ኢንስፔክሽን ተካሂዷል። በሶስተኛው ዙር በሀገር አቀፍ ደረጃ የኢንስፔክሽን አገልግሎት ካገኙ የአንደኛና መካከለኛ ደረጃ ትምህርት ቤቶች ውስጥ ደረጃ ሶስትና በላይ የደረሱ ትምህርት ቤቶች ከሁለተኛው ዙር አንጻር ሲታይ መሻሻል ይታይ ሲሆን በዚህም ከ7.8 ፐርሰንት ወደ 13.2 ፐርሰንት እንዲሁም በተመሳሳይ የሁለተኛ ደረጃ ትምህርት ቤቶች ከ16.2% ወደ 32.69 ፐርሰንት ማድረስ ተችሏል። ምንም እንኳን ባለፉት ሁለት ዓመታት የጀመረው የትምህርት ለትውልድ ንቅናቄ በትምህርት ቤቶች ደረጃ ማሻሻል ላይ እያሳየ ያለው ለውጥ አበረታች ቢሆንም አሁንም በርካታ ትምህርት ቤቶች ደረጃቸውን እንዲያሻሽሉ ማድረግ ያስፈልጋል። ስለሆነም የተጀመረውን የትምህርት ለትውልድ ንቅናቄን አጠናክርን የምንሰራ ይሆናል። በሌላ በኩል በሀገራችን የትምህርት ስርዓት የገጠመው የጥራት መጓደል አንዱና ዋነኛው ማነቆ ብቃት ያላቸውና ተወዳዳሪ የሆኑ የወደፊት አገር ተረካቢ ባለሙያዎችን በጥራት ከማፍራት ይልቅ ብዛትን መሰረት ያደረገ ስልት መከተላችን፣ ይህንንም ችግር በመቅረፍ አሁን ከደረስንበት ኢኮኖሚያዊ፣ ፖለቲካዊና ማህበራዊ እድገት ከፍ ወዳለ ደረጃ ለማድረስ እንዲቻል በችሎታቸው የተመረጡና ተወዳዳሪ የሆኑ ውሱን ተማሪዎችን በመምረጥ በአዳሪ ትምህርት ቤቶችና ሞዴል የሁለተኛ ደረጃ ትምህርት ቤቶች ውስጥ በማስገባት ማስተማር ጊዜው የሚጠይቀው የትኩረት አቅጣጫ ነው። በመሆኑም ሀምሳ ሞዴል ሁለተኛ ደረጃ ትምህርት ቤቶችን ለመገንባት ታቅዶ ሰላሳ አንድ ለመገንባት ሀብት የተገኘ ሲሆን ከእነዚህ ውስጥ የአስራ ስድስት ትምህርት ቤቶች ግንባታ ተጀምሯል። 15 ሞዴል ሁለተኛ ደረጃ ትምህርት ቤቶች ለመገንባት የዲዛይን ዝግጅት ስራ አጠናቆ ግንባታ ለማስጀመር ኮንትራክተሮች ጋር ውል በመፈራረም ላይ እንገኛለን። በዚህ አመት ሁሉም ይጀምራሉ፣ ኮንስትራክሽን ይጀምራሉ። ከሁሉም የአገሪቱ ክፍል የተውጣጡ የተሻለ የትምህርት አቀባበልና ውጤት ያላቸው ተማሪዎች የሚማሩበት በሁሉም ክልሎች በ3 አመታት 13 ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች ለመገንባት ባቀደው መሰረት ስምንት ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች የዲዛይን ስራቸው የተጠናቀቁ ሲሆን በተገኘው ሀብት አምስት ትምህርት ቤቶች ተገንብተው በ2018 ዓ ም የዘጠነኛ ክፍል ተማሪዎችን ይቀበላሉ። በአጠቃላይ የስምንቱ ልዩ አዳሪ ትምህርት ቤቶች ግንባታ በ2019 ዓ ም ይጠናቀቃል ተብሎ ይጠበቃል። በተጨማሪ ሚኒስቴር መስሪያ ቤታችን ከፕሮጀክት ባገኘው ድጋፍ አርባ የአንደኛ ትምህርት ቤቶችን በመስሪያ ቤታችን በተዘጋጀው የግንባታ ማፒንግ ዴታቤዝ መሰረት ግንባታ ለማስጀመር ስምምነት ላይ ተደርሷል። በጂፒ ስቴፕ ፕሮጀክት ሀያ ሶስት የሁለተኛ ደረጃ ትምህርት ቤቶችን ለመገንባት ከስምምነት ላይ ተደርሶ የግንባታ ቦታና የኮንትራክተር መረጣ ስራ በመሰራት ላይ ይገኛል። በሰሜኑ የሀገራችን ክፍል ተከስቶ በነበረው ግጭት ምክንያት ከተጎዱ ትምህርት ቤቶች መካከል በአማራና በአፋር ክልሎች እየተገነቡ የሚገኙ አምሳ ሲሆኑ በአማራ ክልል አርባ አምስት ትምህርት ቤቶች ግንባታቸው ሙሉ በሙሉ ተጠናቋል። በተጨማሪም ለእነዚህ ትምህርት ቤቶች አስፈላጊው ግብአት እንዲሟላ ተደርጓል። በአፋር ክልል ከሚገነቡት አምስት ትምህርት ቤቶች መካከል አራት ተገንብተው የተጠናቀቁ ሲሆን አንድ ትምህርት ቤት ግንባታ ሂደቱ ስልሳ በመቶ ላይ ይገኛል። ከዚህ በተጨማሪ በአማራ ክልል ሰባት፣ በአፋር ክልል ሶስት፣ በጠቅላላው አስር ሁለተኛ ደረጃ ትምህርት ቤቶች ለመገንባት በጦርነት የፈረሱ ትምህርት ቤቶችን መልሶ ለመገንባት የታቀደ ሲሆን የአማካሪ ድርጅት ተመርጦ የዲዛይን ስራ በማጠናቀቅ በአማራ ክልል አራት የሁለተኛ ደረጃ ትምህርት ቤቶች ግንባታ ተጀምሯል። ሌሎች ቀሪ ትምህርት ቤቶችን ለማስጀምር የዲዛይን እና የኮንትራክተር መረጣ ስራ በመሰራት ላይ ይገኛል። እነኚህም በዚህ ዓመት ኮንስትራክሽኑ ይጀመራል። በአጠቃላይ ሚኒስትር መስሪያ ቤታችን ሀብት በማፈላለግ እና በባጀት አይደለም ሀብት በማፈላለግ እና አጋር ድርጅቶችን በማስተባበር አንድ መቶ ስልሳ ሁለት ትምህርት ቤቶችን በትምህርት ሚኒስቴር በተዘጋጀው አዲስ የኢትዮጵያ ትምህርት ቤቶች ዲዛይን መሰረት የተገነቡ በመገንባት ላይ ያሉና በቅርቡ ግንባታቸው የሚጀምሩ ናቸው ስድስተኛው የሪፎርም ስራ የፈተና አሰጣጥ ስርዓትን ማሻሻልን በተመለከተ የሚካሄዱ የትምህርት ምዘናና ፈተና አሰጣጥን ችግር በዘላቂነት ለመፍታት የፈተና አሰጣጡን ለማዘመን የሚያስችሉ ስራዎች በመሰራት ላይ ነው። በ2016 ዓ ም የ12ተኛ ክፍል ማጠናቀቂያ ፈተናን ለመውሰድ ከተመዘገቡ 71389 ውስጥ በድምሩ 67814 ወይም 962 ፈተና ላይ የተቀመጡ ሲሆን ፈተና ላይ ከተቀመጡ ተማሪዎች መካከል 29727 ፐርሰንት ተፈታኞች በተመረጡ ቦታዎች በበይነ መረብና 645087 ማለትም 95.6 በመቶ የሚሆኑ ተማሪዎች ደግሞ በወረቀት ፈተናውን እንዲወስዱ ተደርጓል። በዘንድሮ ዓመት አመት 150000 የሚሆኑትን ተማሪዎች በበይነ መረብ ለመፈተን ዝግጅት እያጠናቀቅን ነው። ፈተናውን ከወሰዱ ተፈታኞች መካከል በተፈጥሮ ሳይንስ ስምት ነጥብ ስምንት በመቶ ተፈታኞች የማለፊያ ውጤት ሲያገኙ በማህበራዊ ሳይንስ ደግሞ ሁለት ነጥብ ሶስት በመቶ ብቻ የሚሆኑት ተፈታኞች የማለፊያ ውጤት አግኝተዋል። በሌላ በኩል በ 2016 ዓ ም 12ኛ ክፍል ፈተና ካስፈተኑ 311 የመንግስት ትምህርት ቤቶች መካከል ማሳለፍ የቻሉት 1668 ወይም 55 554 በመቶ አስፈታኝ ትምህርት ቤቶች ሲሆኑ 1343 የሚሆኑ ትምህርት ቤቶች ወይም 44.6 በመቶ የሚሆኑት አንድም ተማሪ ማሳለፍ አልቻሉም ይህም የሚያሳየው በትምህርት ዘርፉ የሚስተዋለውን ከፍተኛ የጥራት ችግርና የኢፍታዊነትና ያለመመጣጠን ሁኔታ ይህንን የትምህርት ጥራት መጓደል ለመቅረፍ በአጭር በመካከለኛና በረጅም ጊዜ የሚሰሩ ስራዎች ተለይተው እየተተገበሩ ይገኛሉ በዚህም መሰረት የ12ኛ ክፍል ተማሪዎች የማለፍ ምጣኔ መቀነስ ምክንያቶችን ለማወቅ የሚረዳ ጥናት ተካሄደ። በጥናቱ ምክረ ሀሳብ መሰረት በ2016 ዓ ም በሀገር አቀፍ ደረጃ ተግባራዊ የተደረገው የማጠናከሪያ ትምህርት መርሃ ግብርን ተግባራዊ ያደረጉ ክልሎችና ከተማ አስተዳደሮች በአንጻራዊነት የተሻለ ውጤት ማስመዝገብ መቻላቸውና ሞዴል ትምህርት ቤቶች እየተፈጠሩ በመሆኑ ይህንን መልካም ጅምር በማስከተል በ2017 ዓ.ም የንቅናቄ ሰነድ በማዘጋጀት እስከ ትምህርት ቤት ድረስ በማውረድ እየተሰራ ይገኛል። በመሆኑም ከክልሎች የተሰበሰበው መረጃ እንደሚያሳየው ካሉት አስፈታኝ ትምህርት ቤቶች መካከል 3222 ወይም 64.4 በመቶ ትምህርት ቤቶች የማጠናከሪያ ትምህርት እየሰጡ ሲሆን ፈተናውን ለመውሰድ ከተመዘገቡት 936624 ተማሪዎች መካከል 416284 ወይም 44.4% ተማሪዎች በ48242 መምህራን የማጠናከሪያ ትምህርት እየተከታተሉ ይገኛሉ። በተጨማሪም ከማስተር ካርድ ፋውንዴሽን ጋር በተገባው ውል መሰረት በተመረጡ 700 ምንም ተማሪ ያላሳለፉ ትምህርት ቤቶች ላይ የአንድ ዓመት ሙሉ ድጋፍ ይደረጋል። ሰባተኛው ትምህርትን ጥራት ከፍ ለማድረግ ከምናደርገው የሪፎርም ስራ አንዱ የእንግሊዘኛ ቋንቋ ክህሎትን ማሻሻል በተመለከተ የምንሰራው ስራ ነው። በ2016 ዓ.ም ተብረት ከምት ልዩ የአቅም ግንባታ ስልጠና ከወሰዱ የእንግሊዘኛ ቋንቋ ትምህርት መምህራን በነገራችን ላይ የሁለተኛ ደረጃ ትምህርት ቤት የሚያስተምሩት ሁሉም እንግሊዘኛ ቋንቋ መምህራን ነው ትሬኒንግ የተሰጣቸው ከፍተኛ ውጤት ያስመዘገቡትን ከየክልሉ በመለየት በለርን ኢንግሊሽ ፖርታል ዝግጅት ምንነትና አጠቃቀም ላይ የግንዛቤ ማስጨበጫ ስልጠና ተሰጥቷል። የእንግሊዝኛ ትምህርት ውጤትን ለማሻሻል በተቋሙ በተዘጋጀው የለርን እንግሊሽ ፖርታል ላይ ለክልልና ከተማ አስተዳደር ትምህርት ቢሮ ኃላፊዎችና ባለሙያዎች ስልጠና ተሰጥቷል። ከዚህ በተጨማሪም ከሁሉም ክልሎች እና ከተማ አስተዳደሮች በተመረጡ 294 ሁለተኛ ደረጃ ትምህርት ቤቶች 783 ርዕሰ መምህራን 19566 መምህራን እንዲሁም 3628 የአስተዳደር ሰራተኞች በአጠቃላይ 23977 የትምህርት ማህበረሰብ በተግባር የተደገፈ ስልጠና ተሰጥቷል። ወደ ከፍተኛው ትምህርት ዘርፍ ስንሄድ የዩኒቨርሲቲዎች ራስ ገዝነትን በተመለከተ ያለው አንዱ የሪፎርም አካል ነው። የመንግስት ዩኒቨርሲቲዎች የተሰጣቸውን ተልእኮ ማስፈጸምና ሙሉ ተቋማዊ ነጻነት በማረጋገጥ ራሳቸውን ማስተዳደር እንዲችሉ በአዋጁ መሰረት የአዲስ አበባ ዩኒቨርሲቲን የራስ ገዝነት ተሞክሮን በመቀመር ወደ ሌሎች ዩኒቨርሲቲዎች ለማስፋት ያሰራር ረቂቅ መመሪያና የከፍተኛ ትምህርት ተቋማት ራስ ገዝነት መለያ መስፈርቶች ተዘጋጅተዋል። በዚህም መሰረት ወደ ራስ ገዝነት ለሚሸጋገሩ ዘጠኝ ዩኒቨርሲቲዎች የራስ ገዝነት ስትራቴጂ ተቋማዊ ሌጅስሌሽን ክለሳና የሽግግር ስትራቴጂክ ፕላን ተዘጋጅቶ ወደ ስራ ተገብቷል። ሌላ ያደረግነው ከከፍተኛ ትምህርት አንጻር የስራ አፈጻጸም ውል አስተዳደር በተመለከተ የሚደረገው የሪፎርሙ አካል ነው። የከፍተኛ ትምህርት ተቋማት ተሰጣቸውን ተልእኮ በአግባቡ መፈጸም እንዲችሉ የተቀናጀና የተደራጀ የአመራር ብቃት ኖሯቸው በየደረጃው ያሉ አመራሮች በኃላፊነትና በጠያቂነት መርህ ስራቸውን እንዲያከናውኑ የአሰራር ስርዓት ተዘርግቷል። በመሆኑ የአፈጻጸም ኮንትራት ስምምነት ወደ ሙሉ ትግበራ ለመግባት ፍኖተ ካርታ ማስፈጸሚያ ማዕቀፍና ውጤት አመላካቾች፣ የአፈጻጸም ኮንትራት ውልና የአፈፃፀም ደንብ ሰነዶች ተዘጋጅቷል። በዚህም መሰረት የከፍተኛ ትምህርት ተቋማትን ተጠያቂነት ለማስፈን የሚያስችል የአፈጻጸም ኮንትራት ስምምነት ውል በዩኒቨርሲቲ ፕሬዚዳንቶች፣ በዩኒቨርሲቲ ቦርድ ሰብሳቢዎች እና በከፍተኛ ትምህርት ልማት ዘርፍ መካከል ኮንትራቶች ተፈርመው ወደ ተግባር ተገብቷል። ሌላው የምናደርገ ያለ ነው። የትምህርት አመራር ማሰልጠኛ ማዕከላት ማደራጀት በሀገር ደረጃ የከፍተኛ ትምህርት ተቋማት ከፍተኛ አመራሮችን ለማልማት የሚያስችል የስልጠና ማዕከል በሲቪል ሰርቪስ ዩኒቨርሲቲ የተቋቋመ ሲሆን አስፈላጊ ግብዓቶችን የማሟላት ስራ ተሰርቷል። እንዲሁም በዩኒቨርሲቲዎች የሚገኙ መካከለኛ አመራሮችን ለማብቃት በተመረጡ ስድስት ዩኒቨርሲቲዎች የተደራጁ የአመራር ማሰልጠኛ ጉድኝት ማዕከላትን ለማጠናከር አስፈላጊ ግብዓቶች ተደራጅተዋል። የትምህርት ማስረጃን ትክክለኛነት ማጣራት ሌላው የምንሰራው ስራ ነው። ከመንግስትና ከግል ከፍተኛ ተቋማት የተመረቁ ተማሪዎች ማስረጃን የማጠናከርና የፌዴራል መስሪያ ቤት ሰራተኞችን ማስረጃ የማጣራት ስራ እየተከናወነ ይገኛል። በዚህ መሰረት በመጀመሪያ ዙር ከ280 የፌዴራል እና ተጠሪ ተቋማት መስሪያ ቤቶች ከሲቪል ሰርቪስ ኮሚሽን በተላከው መረጃ መሰረት የ32815 ሰራተኞች የትምህርት ማስረጃዎች ትክክለኛነት የማጣራት ስራ ተሰርቷል። በመሆኑም በተደረገው የማጣራት ስራ 129 ሐሰተኛ የትምህርት ማስረጃ ተገኝቷል። እንዲሁም የ469 ሰራተኞች መረጃ ያልተሟሉ በመሆናቸው ለሲቪል ሰርቪስ ተመላሽ ሆነዋል። 1731 የትምህርት ማስረጃዎች ወደ ዩኒቨርሲቲዎች ተልከው ምላሽ በመጠበቅ ላይ ያሉ ናቸው። የተከበረው ምክር ቤት በዚህ ጉዳይ ላይ አንድ ነጥብ ላንሳ። ከዚህ ዓመት ጀምሮ በኢትዮጵያ ዩኒቨርሲቲዎች ውስጥ ዲፕሎማ በማዕከል ነው በትምህርት ሚኒስቴር በማዕከል ነው እንጂ የሚታተመው በየዩኒቨርሲቲዎቹ አይታተምም የእነሱን ሎጎ ይዘን ምክንያቱም አገሪቱ አሁን አዲስ ሴኪሪቲ ፕሪንቲንግ እንትን ተከፍቶ መስራት ጀምሯል። ስለዚህ እሱን ተጠቅመን ምንም አይነት ዲፕሎማ ካሁን በኋላ የሚሰራው በማዕከል ነው። ሴኪሪቲ ፊቸር ያለው የዲፕሎማ ማተም ስራ እንጀምራለን ከዚህ ዓመት ጀምሮ እስካሁን ያለው ነው። በቃ ከዛ ካሁን በኋላ በዚህ በኩል ምንም የማጣራት ስራ የምንሰራበት ምክንያት የለም። ከአሁኑ መዘጋጀት ነው። ሁለተኛ እንትን እንዳይ እንደተደሰታችሁ አውቃለሁ። የከፍተኛ ትምህርት ፕሮግራም እና ስርዓተ ትምህርትን በተመለከተ የመንግስት ከፍተኛ ትምህርት ተቋማት የሚሰጡትን የትምህርት ፕሮግራሞች ድግግሞሽን ለማስቀረት ሀብትን በአግባቡ ለመጠቀም ይቻል ዘንድ ባለፉት ዘጠኝ ወራት ስምንት ፕሮግራሞች ወደ አንድ ፕሮግራም እንዲዋሃዱ የተደረገ ሲሆን 11 ስርዓተ ትምህርቶች ተከልሰውና ጸድቀው ለመማር ማስተማሩ እንዲውሉ ተደርጓል። የመውጫ የድህረ መግር ምረቃ መግቢያ እና የማካካሻ ፕሮግራም ፈተና በጥር ወር 2017 ዓመተ ምሕረት በተሰጠው የመጀመሪያ ዲግሪ መውጫ ፈተና በመንግስትና በግል ከፍተኛ ትምህርት ተቋማት በ193 ፕሮግራሞች በድምሩ 177552 77471ዱ የመንግስት 100081ዱ የግል እጩ ተፈታኞች ፈተናውን ለመውሰድ ተመዝግበው 144516 ወይም 81.4 ፐርሰንት ከዚህ ውስጥ የመንግስት 58953 የግል 85563 ተማሪዎች ተፈትነዋል። ፈተናውን ለመውሰድ ከተቀመጡት መካከል የማለፊያ ውጤት ያስመዘገቡት በድምሩ 39347 ወይም 23.27% ብቻ ሲሆኑ የመንግስት 25046 ወይም 42.5% እንዲሁም የግል 14301 ወይም 16.8% ብቻ ናቸው። ይሄ ዩኒቨርሲቲ አራት ዓመት ተምረው ፈተና ወስደው ያለፉት ናቸው። ያ ማለት ወደ 70 ምናምን ፐርሰንት የሚሆኑት ተገቢውን ትምህርት አልተማሩም ነበር ማለት ነው። ደግሞ ይፈተናሉ። እንዲያልፉ እንፈልጋለን፣ ግን ከአሁን በኋላ እየተጣራ ነው እንጂ ማለፍ ዝም ብሎ ማለፍ እንዳይኖር። በ2016 ዓ ም በመንግስት ከፍተኛ ትምህርት ተቋማት የሬሜዲያል ፈተና ከወሰዱት 47 ሺህ ተማሪዎች መካከል 43043 ወይም 91.58 ተማሪዎች የማለፊያ ነጥብ አምጥተው ለ2017 ዓ ም የፍሬሽማን ፕሮግራም ተመድበው በተመሳሳይ በግል ከፍተኛ ትምህርት ተቋማት በ2016 ዓ.ም የሬሜዲያል ፈተና የማካካሻ ትምህርታቸውን ሲከታተሉ ቆይተው ፈተና ለመውሰድ 31515 ተማሪዎች ተመዝግበው 26526 ወይም 84.3 በመቶ የተፈተኑ ሲሆን ከተፈተኑት መካከል የዩኒቨርሲቲ መግቢያ ውጤት ያስመዘገቡት 19658 ወይም 74.1 በመቶ ናቸው። በአጠቃላይ በ2016 የትምህርት ዘመን የሬሜዲያል ፕሮግራም በመንግስትና በግል ከፍተኛ ትምህርት ተቋማት ፈተና ከወሰዱት 73526 ተማሪዎች መካከል 62701 ወይም 85.28% ተማሪዎች ለ2017 ዓ.ም የከፍተኛ ትምህርት መግቢያ ነጥብ አስመዝግበዋል። የትምህርት ስርዓቱን መረጃ ዲጂታላይዝ ማድረግና ማዘመን ነው። በትምህርት ስርዓቱ የሚሰበሰቡና ጥቅም ላይ እየዋሉ ያሉ የትምህርት መረጃዎች የተአማኒነት የወቅታዊነትና የጥራት ችግር ያለባቸው ከመሆኑ የተነሳ ተቋሙ የትምህርት መረጃ አስተዳደር ስርዓት ችግሮችንና መንስኤዎችን በዝርዝር በመለየት እና የመፍትሄ አቅጣጫዎችን በማስቀመጥ የለውጥና የሽግግር ሂደቶች ላይ ይገኛል። በመሆኑም የኤሚስ የመረጃ ስርዓት ሙሉ በሙሉ ዲጂታላይዝ የተደረገ ሲሆን በአሁኑ ሰዓት በሁሉም ክልሎች በተመረጡ ትምህርት ቤቶች ሲስተሙን የመፈተሽና ቴስቲንግ ለወረዳና ለትምህርት ተቋማት የመረጃ ባለሙያዎች ስልጠና ተሰጥቷል። በቀጣይም ከመደበኛ ተጠቃሚዎችና ቴክኒካል ባለሙያዎች ጀምሮ እስከ መካከለኛ እና ከፍተኛ የስራ ኃላፊዎች ተከታታይነት ያለው ስልጠና ለመስጠት የድርጊት መርሃ ግብር ተዘጋጅቷል። በነገራችን ላይ ከዚህ ከዲጂታል ሬጅስትሬሽን ጋር በተያያዘ ባለፈው ዓመት የተማሪዎችን የምግብ ባጀት ለመወሰን ለመጨመር እንቅስቃሴ ስናደርግ አንዱ ለማድረግ ፈልገን የነበረው ምን ያህል ተማሪ በእርግጥ ይመገባል እና ዩኒቨርሲቲዎቹ ከሰጡን ቁጥር በሄሚስ መረጃ ከአሁን በኋላ በሄሚስ መረጃ ካልሆነ የተማሪዎች እንትን አንቀበልም ብለን ዲጂታል የሆነ መረጃ ይዘን እንትኑን ቁጥሩን እንትን ስናደርገው የተማሪዎች ቁጥር በሁለት መቶ ሀምሳ አንድ ሺህ ነው የቀነሰው፣ በሁለት መቶ ሀምሳ አንድ ሺህ ነው። ሶ ይሄ ዴታ ተብሎ የሚሰጠው ነገር አሁን በዲጂታሊ ስናደርግ ፊንገር ፕሪንት ያለው አይሪስ ያለው ማን ምን እንደሆነ የሚታወቅበት፣ በፊት ሲምፕሊ ዩኒቨርሲቲዎች የሚሰጡትን ቁጥር ነበር እየተጠቀምን ያለው። የዲጂታላይዜሽኑ በጣም ኢምፖርታንት የሆነ ኢምፕሊኬሽን አለው ኢንተርምስ ኦፍ የምናወራው ነገር በእውነት ላይ የተመሰረተ ነው አይደለም የሚለውን ለማየት